ሰላም፣ ሰላም ወዳጆች እንደምናላችሁ። ዛሬም ደግሞ እንደተለመደው የስምንት ወር ህፃናት ህጻናት ምግብ ዘጠነኛ ቀን ለምሳ ያዘጋጀሁትን ምግብ ይዤ መጥቻለሁ። ለምሳ ያዘጋጀሁት ሽምብራና ካሮት ነው። ካሮታችንን በእንፋሎት እናበስላለን። ሽምብራችንን ዘፍዝፌ አሳደሬው ቀቅ እየዋለሁ እስኪ በስል ድረስ። የተቀቀለውን ሽምብራ በመላጥ ልጣጩን አንጠቀመውም። ሁለቱን ግብዓቶች አንድ ጋር በጁስ መስሪያ ጨምሬ ነው የፈጨሁት። የፈጨሁት በጣም ላማ አድርጌ አይደለም የፈጨሁት ግን ነው የፈጨሁት። ውስጡ የእናጡት ወተት ወይ ደግሞ ፎርሙላ ወተት አንድ ጋር በመጨመር በዛ ነው የፈጨሁት። እንደ እንደተመለከታችሁት በዚህ መልኩ ወፈራ አድርጌን የፈጨሁት። እሱ ላይ የወይራ ዘይት በመጨመር ቀላቅለን እንመግባቸዋለን ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ዩቲዩብ እንድታዩ ጋብዛችኋለሁ። ሰላሙ ኑ